ፖስት አድርገው የገዛሁት ያየሁት የያዝኩት የሆነልኝን ያልተሳካልኝ ሁሉ ወደ እናንተ ማመጣው ይጠቅማቸዋል ብዬ በማሰብ ነው። ዛሬ ላይ አብዛኞቻችን ሴራሚክ ድስት ከውጭ ጭነን እንመጣለን። ኪሎግራሙ በጣም ብዙ ነው። እኔ ደግሞ ኢትዮጵያ ውስጥ ነው የገዛሁት። የገዛሁትም ትላንትና ነው። የገዛኋቸውን እቃዎች እየከፈት ዋጋቸውንም እነግራቸዋለሁ ከዛ እናንተ ጋር ያለውን ዋጋ ታመሳስሉና ኪሎውን እንትን ብላችሁ የኪሎ ስንታወጣለሁ ግምሩክ፣ ስንትከፍላለሁ ብላችሁ ስትገዙት ስንት ይወጣል? የሶስቱን ሂሳብ ሰርታችሁ ኢትዮጵያ የተሻለ ከሆነ ኢትዮጵያ ትገዛላችሁ። አይ እዛ የተሻለ ከሆነ እዛ ትገዛላችሁ ማለት ነው። እሺ፣ በመጀመሪያ የምንከፍተው ይሄኛውን እንከፍታለን ማለት ነው። ይሄ ድስት ይሄ ድስት እንደዚህ ላሳያችሁ መጀመሪያ ማርኩን ማርኩን እዩት። ከዛ በኋላ ድስቱን እናየዋለን ማለት ነው። ከዛ ድስቱ ደግሞ ነህ አለባሽ ካርቶን ማሹ ይሄ ድስቱ እዩት። አራት ዶሮ ዘንጦ የሚይዝ ዶሮ ድስት ነው። ከዛ ማርኩን እዚህ ውስጥ ቂጡ ላይ ነው የተመታው እ በደንብ እናቀርበት። እቺ ች ማርኳ ትወጣላለች። ይኸው አይታችሁታል አይደለ? ይሄ ማርኩ ነው እእጅ ከዛ እዚህ ጋር ደግሞ አለ ያው ና አራት ድስት ነው የሚይዘው በኢትዮጵያ ሰባት ሺህ አምስት መቶ ብር ነው የገዛሁት። አራት ዶሮ ይይዛል። ቆንጆ የሴራሚክ ድስት ነው፣ ክዳኑም በመስታወት ነው ማለት ነው። በጣም ቆንጆ እቃ ነው። ወድጄው ደስ ብሎኝ ነው የሚቀመጥ የማረግ እቃ ነው። ከሰል ማንደጃ ላይ ዶሮ ወጥ እንሰራበታለን አንድ ቀን ማለት ነው። አንድ ቀን ደስ ብሎኝ የገዛሁት እቃ ነው። አለምዬ እንኪዛ ውስጥ ጨምሪው፣ ቀስ ብለሽ ክዳኑን ገልብጪውና ማለት ነው። አዛ ቀጣይ ደግሞ ይሄ ይሄን መቼም ይታወቃል በብዙዎቻችን ማለት ነው። ማርኩን አሳያችሁ ትንሽ ማርኩ ላችሁ ይሄ ይመስላል። ቆንጆ ድህ እዚህ ጋርም አለ አስራ አምስት ሺህ ብር ነው እየገዛሁት፣ እንድታዩት ስለፈለግኩኝ ነው። ከዛ እናንተ ማመዛዘን ነው። እሺ፣ የት ይሻላል ብላችሁ ማለት ነው። ይህ ማርኩ ነው፣ ማርክ ነው፣ ማርካ ነው የሚባለው። እሺ እዚያ ይመስለኛል። እዚ አይታሽ ታለች ወድጃት በታየው ይሄ በጣም ደስ ይለኛል። እንደዚህ አይነት ዝርግት እያንዳንዳቸው እንትን እዚህ ውስጥ ነው የክዳኑ ፕሮሰስ። ነገር ግን ስለማልጠቀም ቁምሳጥን ላይ የሚቀመጥ ስለሆነ ኪችን ላይ ለማሳየት አህል መፈታታ። እሺ ድስቱ ይሄ ይመስላል። እንትንም አለው ከራሱ ጋር አምስት አራት ጭልፋ አለው። የተለያዩ ጭልፋዎች ማለት ነው። ይሄ አስራ አምስት ሺህ ብር በኢትዮጵያ አስራ አምስት ሺ ብር ነው ማለት ነው የሆነ ነገር አለው ግን ኦኬ የድስት መጨበጫ መሰለኝ እዚች ጋር እንደዚህ የምግብ መስሪያም አለው ቀይ ማለት ነው ይሄ ይመስላል ማለት ነው እስቲ እናንተ ጋር ስንት ይሸጣል ይሄ ታያተፈታችሁ ስንት ይሸጣል ይሄ እና ደግሞ ግምሩክ በጣም ክብደት አለው? ድስቱ ይከብዳል ራሱ እና በጣም ነው የሚከብደው። ሰው ስንት ኪሎ ግራም ይመዝናል? አንድ ኪሎ ስንት ነው ሚዛኖን? ያንን ሂሳብ ስሩ እሺ። እቃ መግዛት ብቻ ሳይሆን ሂሳብ መስራት ያለባችሁ። አንድ ኪሎ ኢትዮጵያ ስንጭነው ስንት ነው? ከዛ ምንዛሬው ስንት ይሆናል? እና ይህ ስንት ትገዙታላችሁ? ደምሩት፣ እያንዳንዱን እቃ ማለት ነው። አሁንም እንደገና ግምሩክ ደግሞ ስንት ያስከፍለኛል ብላችሁ ይሄን ሁሉ ሂሳብ ስሩ እሺ። ዝም ብላችሁ እቃ አትጫኑ፣ አትብዙ እቃ። ኢትዮጵያ ውስጥ ገንዘብ ካለ ውጭ ያሉት እቃዎች በሙሉ ኢትዮጵያ ውስጥ አሉ። ሁሉ መርጣችሁ በገንዘባችሁ የወደዳችሁትን ያማራችሁ ነው የምትገዙት። ስለዚህ በጣም ነው የሚከብደው እቃው እና ከዛ ደግሞ እዚህ ጋር ደግሞ የውሃ ማፊያ ውሃ ማፍያ ያው፣ አንደኛው እንግዲህ ኢትዮጵያ ውስጥ ሳቺ ነው ታውቃላችሁ። ይሄ ሳቺ ማለት ነው። ይሄ ማርክ በጣም ቆንጆ ነው። ይሄ ደግሞ ቡና መፍጫ፣ ይሄን ቆንጆ ቡና መፍጫ ነው በአሁኑ ሰዓት። ቆንጆ እናቴ ቤትም አለ፣ ለራሴም ገዛሁትኝ ማለት ነው እኔ አለችኝ ሌላ ይሄም ተጨማሪ ገዝቼው ነው። የቦና መፍጫው ላሳያችሁ። በጣም ቆንጆ ያው የምትጠቀሙት ሰዎች ስለዚህ መፍጫ መናገር ትችላላችሁ። ማዛር ቤትም አለ ድጋሚ እኔም ገዝቼው ነው እና አሪፍ ቆንጆ ነው የፈጨው በጣም ምጠቃለ ሶ ያው ውሃ ማፊያ አንደኛው አንደኛው ይሄ ነው። እሺ፣ ይሄ ይኸውላችሁ ሳቺ የሚለው ሳቺ እንትን አለ፣ ስቶቭ አለ፣ ሳቺ ስቶቭ አለ። ብቻ ሳቺ ምርቶች በጣም ቆንጆ ናቸው፣ በጣም ማለት ነው። በጣም ውድም ነው፣ ገባችሁ? ይሄም 3000 ብር ነው የገዛሁት። ይሄ የውሃ ማፊያ፣ ይሄ የውሃ ማፊያ 3000 ብር እና ሊትር ከግማሽ ሁለት ለት ሊትር ከግማሹ ነው እና እኔ በኢትዮጵያ ሶስት ሺህ ብር ነው የገዛሁት ስለዚህ እናንተ ጋዝ ይሄ እንትን መስታወት አይደለም አልሙኒየም ናት እና ይህ ፕላስቲክ የላዩ ሰው በጣም ቆንጆ እቃ እና እኔ ሶስት ሺ ብር ነው እየገዛሁት። ሰው አጠቃላይ ብቻ እኔ የሰላሳ ሺ ብር እቃ ነው ገዛሁት ማለት ነው። ቀጫሪ ግን ይሄ ደግሞ ብዙ ጊዜ ቲማቲም ምናምን የተለያዩ ነገሮችን ማስቀመጫ ፍሪጅ ውስጥ ማለት ነው። እንትን እኔ ፕላስቲክ ከድኝ ከድኝ ነበር ማስቀምጠው እና ያው እኛ ስለማንጠቀም ብዙ ጊዜ የሚታፈን መሰለኝ ሳስበው። እንግዲህ አራት መቶ ብር መሰለኝ። ይሄ አንድ ሺ አራት መቶ ብር የቡና መፍጫ በኢትዮጵያ አንድ ሺ አራት መቶ ብር እና እዛ ስንት እንደሆነ እዩትና ግዙ። ይህም ኪሎ የለውም ያናል እሩብ ወይ ግማሽ ኪሎ የሚመዝን ነው ኪሎ አይመዝንም። ዋና የሚመዝንባችሁ ድስት ነው

ሶስት መቶ አርባ ሊትር ብለው ነው የሚሸጡልን እውነቱን ለመናገር ሶስት መቶ አርባ ሊትር ብዬ ነው የገዛሁት። እዚህ ጋር ግን ሶስት መቶ ሀያ ዘጠኝ ይላል። ለማንኛውም ይሄ የምትመለከቱት ፍሪጅ ታውቃላችሁ፣ ታውቃላችሁ፣ በጣም ነው የሚገርመው። ልክ ዶላር እጥፍ እንደሆነ ሁላ እቃም እጥፍ ነው የሆነው ይሄ የ28 ሺህ ብር ጌታ አሁን 52 ሺህ ብር እየተሸጠ ስታዩ በጣም ነው የሚገርመው ለጆሮ ለሚሰማውም ሰው ማለት ነው። ስለዚህ እኔ ሁል ጊዜ የምናገረው ነገር ምንድነው እቃ ግዙና አስቀምጡ። እቃ ገዝታችሁ አስቀምጡ፣ ይጠቅማችኋል። እኔውን ይሄ ፍሪጅ ልሽጣውበት ተጠቅመይበታለሁ። ሺህ ብር ዘና ብዬ ነው መሸጣው ለሚፈልግ ሰው ዘና ብዬ 35000 ብር ዘና ዘናብዬ ዘና ራሱ እሸጠዋለሁ። ልሽጣው ብላ አያችሁ፣ ተጠቅማችሁበት የምትሸጡት ተቃ ነው። እንደዚህ ኤሌክትሮኒክስ ነቆች ነገር እንደ ቴሌቪዥን፣ እንደ ፍሪጅ፣ እንደ ሲንጀር እቃዎች አሁን እንደዚህ ታሽገው ተለቅ ተለቅ ያሉ እቃዎች የማይገኙ አይነት እቃዎች እኔ የምገዛቸውን አህል፣ ዳልቶኝ አይደለም ግን ይጠቅ ለወደፊት ይጠቅመኛል፣ ቢቸግረኝም ትርፍም ከሆነ እንደፈለኩ አደርጓለሁ ብዬ ታርጌት አድርጌ ነው በወጣትነቴ አሁን ባለኝ ሰዓት እቃ እየገዙ ያለሁት። እቃ ለሴት ልጅ ጠቃሚ ነው፣ የሴት ልጅ ብር ከእቃ ስለማያልፍ። እንደዚህ ማቴሪያል ግዙ ይጠቅማችኋል ብዬ እኔ ሁሌ ነው የምጮኸው፣ ሁሌ ነው የምናገረው። ስለተከታተላችሁ አመሰግናለሁ። ወደዚህ ወደዚህ ወደዚህ ነው ራበት እንደሱ አይደለም። ቦታ የያዘ እንጋ እን ልክ እንደሱ ሆኖ አስጠጊ ወደ ግርግ አስጠጋሽ። እንዴት ነው ምናረገው? ሌላው እቃ